በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መስከረም 29 አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስም መስከረም 29 በዚች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋራ ይኑር ለዘላለሙ አሜን። በዚችም ቀን የመለኮትን ነገር የሚናገር ወንጌላዊ ዮሐንስ መታሰቢያው ነው። በጸሎቱ የምትገኝ በረከት ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከቅድስት አርሴማና ከእመ ምኔቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። በካዲው ዲዮቅልጢያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ሊያገባ ሽቶ በየሀገሩ ሁሉ ሄደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይችም የሚመስላት የሌለ ቅድስት አርሴማን በሮሜ ሀገር በአንድ የደናግል ገዳም ውስጥ አገኘዋት። ስዕሏንም ስለው ለንጉሥ ዲዮቅልጢያኖስ ላኩለት። ንጉሡም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። ሊያደናግልም ይህን ነገር ባወቁ ጊዜ ይረዳቸው ዘንድ ድንግልናቸውንም ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህ በኋላ ተነስተው በስውር ሸሹ። የንጉሥ ድርጣደስ ግዛት ወደሆነ ወደ አረመንያ አገርም ደርሰው በአንድ ቦታ ተቀመጡ። ከእርሳቸውም ጋር የተሰደዱ ቁጥራቸው ሰባ አምስት የሆነ ወንዶች፣ ሴቶችም ሰላሳ ዘጠኝ የሆኑ ከእርሳቸው ጋር አሉ። ምግባቸውን አያገኙ ነበረና በታላቅ ችግር ውስጥ ኖሩ። ከነርሱ መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ሥራ ከሚገኝ በየጥቅቱ ይመገባሉ። ንጉሥ ዲዮቅልጢያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም፣ ግን በአረመንያ ሀገር እንዳለች ስለ እርሷ ሰማ። ደግሞ ለአረመንያ ንጉሥ ለድርጣደስ ስለ እርሷ ከዲዮቅልጢያኖስ ሸሽታ እንደመጣች የአርሴማን ስራ ነገሩት እርሱም አንዱን የአርሜኒያ መኮንን ለእኔ ጠብቃት ወደ ደም ላካት ብሎ አዘዘው። ደናጊሎናጊሎ በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሱም ወነጀሏቸው። ንጉሱም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷ ወደ እርሱ መምጣትን እምብ ባለችው ጊዜ እየጎተቷት ወስደው ወደ እርሱ አደረሷት። የቅድስት አርሴማን ላህይዋና ደም ግባቷን ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋታን አባብላ እሽ ታሰኝለት ዘንድ አዘዛት። አጋታም ወደ እርሷ ሄዳ ልቧን አስጨከነችው። እንዲህም አለቻት። እወቂ ይህ ርኩስ አረሚ እንዳያረክስሽና ሰማያዊ ሙሽራሽን እንዳትተዩ እርሱም ክብር ይግባውና የእግዚአብሔር ልጅ ሕያው ክርስቶስ ነው። ንጉሡም ይዞ ወደ እልፍኙ ሊያስገባት ከአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያንም ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጠና አርበኛ ስለነበር በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ይቆርጡት ዘንድ አዘዘና ቆረጣት። ከዚህም በኋላ ደናግሉ ሁሉ ከእናታቸው አጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመመች ድንግልም ነበረች። በአልጋዋ ላይም እንደተኛች ወደ ወታደሮች ጮኸች፣ መጥተው እንደ እህቷ ራሷን ቆረጡ። ሁሉም የሰማዕትነት አክሊልን ተቀበሉ። እነዚያንም ከሮም ሀገር አብረው የመጡ ወንዶችን ገደሏቸው። ቁጥሯቸው ሰባ አምስት ናቸው። ሥጋቸው በተራራ ላይ የተጣለ ሆኖ ቀረ። ሰማይታትም ከተገደሉ በኋላ በንጉሥ ላይ ጋንን ተጫነበት፣ መልኩም ተለውጦ እንደ እርያ ሆነ። ቅዱስ ጎርጎሪዎስ ወደ እርሱ መጥቶ በላዩ ጸልዮ እስኪያዳነው ድረስ። ስለዚህም ክብሪ ጓውና በጌታችን ኢየሱስ ክርስቶስ አመነ። የቅዱሳን ሰማይታትንም ሥጋቸውንም ከተጣለበት ሰብስበው በአማሬ ቦታ አኖሯቸው። የአማረች ውብ የሆነች ቤተ ክርስቲያንም ተሰራላቸው ከእነርሱም ታላላቅ ድንቆች ተንበራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። መስከረም 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት አርሴማ ድንግል ሰማዕት፣ ቅድስት አጋታ እመ ምኔት፣ 119 ሰማዕታት የቅድስት አርሴማ ማህበር፣ ቅዱስ ዮሐንስ ወንጌላዊ ነባቤ መለኮት፣ ቅድስት ክርስቶስ ክብራ ኢትዮጵያዊት በዚህ ቀን ነፍሳትን ከሲኦል ታወጣለች። ወርኃዊ በዓላት የፈጣሪያችንና ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፈጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ትፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ ጻድቅና ሰማዕት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ ከሆነው አንዳችስ እንኳን ያለ እርሱ አልሆነም በእርሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ብርሃንም በጨለማ ይበራል ጨለማም አላሸነፈውም ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ እስከ አምስት ጌታ ጌታዬ ከብልጽግናቸው ብዛት የተነሳ ብዙ ምባ ካገቡት ይልቅ ሄደ ሀይቱን አነስተኛ ምባ እንደተቀበለ ለሁል ጊዜ የሚያገለግሉ አላፋት መላእክት እያሳሰቡ በችግረ ጊዜ የማቀርበልም ምስጋና ተቀበል እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታትና እና ጻድቃን ትጉሃን መላእክት ወጽማን ደናግን እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈና ጻፈ ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ልቡና አዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን ይቆየ።